እና ትንሽ ቅር ያለኝ ነገር አለ። ያው ኢክራም ጥሎ ብቻውን በማፍጠሩ እኔ ቅር እያለኝ ነው። እሱ የዚ ሀሳብ ምሰጡኝ ከሆነ ሶስት መቶ ሺ የሚገባ በቃ ሶስት መቶ ሺ አላህ ያስገባ። እናቴ እሺ ምን ላርግ? አንድ ሚሊዮን፣ ኧረ እባካችሁ አስገቡት፣ እባካችሁ ከቤት ሊያስወጣኝ ነው። እሺ፣ ለመላው የእስልምና እምነት ተከታዮች እንኳን ለረመዳን

ዛሬ ማ እስካሁን አላፈጠርንም። በቲምር ነው ያለነው እና ቤተሰቦች መጥተዋል እና አሁን እናፈጥር ነው ከጀሞ ጋር ሰብሰብ ብለን መተዋል። እንዳለ ርቧቸዋል። ባይዛው እኩል አብረን ነው የምንፆም። እነሱም አይበሉም። ከኛ እኩል ነው የሚያፈጥሩት። አሁን ነው የምናፈጥረው። ገና አልበላንም። አብረን ነው ነው።

ክትፎስ ከወጥ ሲሆን እንዴት ያስጠላል። ክትፏችን የጉራጌ ማህበረሰብ ለየት ያለ ክብር ላይ ያለው ለክትፎ። ሳምቡሳ ብዙ አትብላ፣ ቀድመህ ብላ። እሱ እኮ አይበላም እኮ ሰላጣ ይጨምርማ እንደዚሁም ብሎ ይጨምር እንኳን ለአንድ ሺ አራት መቶ አርባ ስድስተኛው ረመዳን በዓል አደረሳችሁ ጾሙ እንዴት ነው? የረመዳን ጾም አደረሳችሁ? ትክክለኛ? አዎ ጾም አ የረመዳን ጾም አደረሳችሁ? የት እያፈጠሩ እንዳሉ ይንገሩን ኮሜንት ላይ። ሰብስክራይበሮች ሽረሙ ኖ፣ አይ፣ ሰብስክራይበሮች እንግዲህ የት እያፈጠሩ እንደሆነ በዚህ ሰዓት፣ አዎ፣ እነሱ ሎኬሽኑ ይጻፉልን። እዚህ ያፈጠሩ፣ እዚህ ያፈጠሩ ነው ይጻፉልን። እሱ ብርዝ ነው።

እዛም ደግሞ እያረክ ያለውን ነገር ሚዲያ ላይ እያነቃቃ ያለውን ነገር ደስ ይላል። ያሉትን ተግዳሮቶች አንድ ላይ የሆነን የምንሰራበት ነገር ተመሻሽቶ ሁሉም ደግሞ በአንድ ነው ጉባኤ ይዘህ ያሉት አጀንዳዎች ላይ ደግሞ ተወያይተን የምንደርስበት ነገር ላይ ያለው ነገር ላይ እዚህ ላይ የምጨምረው ነገር አለ። ያገኘውን አጀንዳ ታነሳለህ፣ ታነባለህ። ቤት እኮ እንደዚህ እኮ ነው። የፓርላማ አባል መሆን ነበረበት።

ይወድሽ ዋና አይዲያውን ያመጣሁት እኔ ነኝ፣ ግን ቢሮ ላይ አልተመቸኝም። በቃ ዛ ጉድ ጉድ ያለውን ነገር ግን ነው አድርሰልኝ ብሎ የነበረ ዋናው እንትኑ መድረሱ ነው። አልተናገርኩም ግን እኔ ላይ በሱ አካውንት ጀዝባ ምንም ሀሳብም የለህም አንተ

እና እሱ ነው አሁን እያልን ያለው ነገር በቃ አንድ ላይ የሚስተካከልበትን መንገድ አንድ ላይ ሆነን ያለውን ነገር አለ እና አሁን አንድ ላይ የሚቀጥለው ዓመትም እንግዲህ እንዲሁ ሳይለየን እንደሞ ሞር ሲወያ ስታድግ፣ ምን ነው መሆኑ ፈልግ? ዶክተር አስተማሪ፣ ዶክተር ትላለች፣ ፓይለት ትላለች፣ አስተማሪ። አይ ችግር የለም፣ የምን አስተማሪ፣ የሁሉም መሰረት አስተማሪ ነው፣ የዶክተርም ኢንጂነርም። ጎበዝ፣ ችግሩ አንተ አልተማርክም። በአጥር ዘለነ ከናታን ጋር ገብቶ አማርኛ መስማር ነው አካባቢ ሳይንስ እና አማርኛ ደርበሽ ማለት ነው። አምላክ ያሳካልሽ ያሳካልሽ። አሚን በእን ዙም አማርኛ አስተማሪ መሆን ከፈለግሽ በጣም ረሚ ስለዚህ ቤት ስለሚያውቅ የሚቀጠለው አመት ደግሞ። አንድ ላይ ሆነን በሰላም አንድ ላይ ይሄንን የረመዳን ጾም ደግሞ በሰላም አስጨርሰን አንድ ላይ የምናከብርበት ነገር ተመሻሽቶ ያሉትን ነገሮች ደግሞ ትግዳሮቶቹ ያሉትን ነገሮች ሆነው ይሳመም እንግዲህ አሁን እያደረጋለው ነገር ደስ ይላል። ረሚም ደግሞ ያለው ነገር አለ። ዳጊም እንደዛ ያሉትን ነገሮች አንድ ላይ ባስቀጠለ አሁን የጀመርከውን ነገር ማለት ነው ከሄደ በኋላ ደግሞ እያደረክ ያለው ተግዳሮ የሩብ ዓመት ጉባኤ ማት እንዳለ ሆኖ እሱ ላይ ደግሞ ዳጊያ ከር በለ የጀመርከው ነገር አለ። ከሱ ጋር አንድ ላይ ሆኖ ቃለ ጉባኤ ተይዞ ሁሉም ነገር አንድ ላይ የሚያልቅበትን ነገር ረኒም ደግሞ እዚህ ላይ የምትጨምረው ነገር አለ? አዎ፣ ያው ቤተሰቦች የዛሬ ቪዲዮችሁ ይሄ መስላችሁ ደውላችሁ ተስፋ አድርጋለሁ። መንኪ መርቂ አላህ አይለያችሁ። አሚን። አላህ ፍቅር ይጨምርላችሁ። አሚን። እንግዲህ ቀልብ ገዝተህ ተረጋግተህ ይረጋ ባይረጋጋ እዚህ ይቀመጣል። ተረጋግቶ ነው ያው ችግር አለ እንዴ

ዳጊና ተናገሩት ይባላል። ለዛ ነው እሱ እንደዛ ያለው። ጨዋታው ይግባው እንጂ እንዲህ ሳይገባው እና ጤነኛ ቢሆን ነው። እንደዚህ አለባበስ እንደዚህ አቀማመጥ የተቀመጠ ጤነኛ ቢሆን ነው። እና ያመዋን ምናምን አትበሉዋ። እና ትንሽ ቅር ያለኝ ነገር አለ። ያው ይክራም ጥሎ ብቻውን በማፍጠሩ እኔ ቅር እያለኝ ነው። የዚህ አሳብ የምትሰጡኝ ከሆነ ነገሮች ይስተካከራሉ። ለማስተዋልልኛም እየሞከርን ነው። ማለት ምንድን ነው ተጣሉ ወላሂ አይደለም። በረመዳን ደግሞ መኮራረፍ አይቻልም። እንኳን አንተ ይክራም እናንተ አይደለም ማንኝ በቃ መንገደኛ የማታውቀው ሰው እንኳን እንዲህ መገፋፋት እኮ አይቻልም። ግን ምክንያቱ እዚህ ፍርጥ አድርገው እስቲ ችግር ካለ አሁን እንፈተዋለን። አይደለም በዱዋ ነው እንጂ ሌላ በዱላ ነው ወይ ታድያ? በዱዋ አይማሚ አንድ ላይ ያለውን ነገር ለማስተካከል የሞከረ ነው ነው እኛም እስቲ ያለው ችግር ከእኛ በላይ ካለፈ እኛ ማን ይችላል። ኮለ ወደ አንቺ ለዟው አይሸን አይ ከባድ ነገር ነው። እኔ አይችባቸው አላቅም ገና ያው ምን ጅምር እንትን እንዳልኩትም ቅድም ጅምር ጸብ ነው ነው አሁን ያየሁት ጸብ ይሁን ፍቅር ይሁን አላቅም፣ ግን መለ አሁን ተለያይታችሁ መምጣታችሁ ነው እንጂ ያወቅኩት ሌላ ነገር ማቀው ነገር ይሄ ነው። አፍሪካን ቢሆንስ ደና ደራድራችኋለን የሞከርኑላችሁ አንድ ላይ አ እንዴት ነው ይሱ ወላይ በሰፊው ጭራሽ በሰፊው እናወራበትና ከኛ የሚያልፍ ነገር ጉዳይ ከሆነ ወደ አንቺ እንመጣለን። ይሄ ረመዳን ሳያመልጣችሁ ነው። ረመዳን ከወጣ ወዲማ ምን ዋጋ አለው? ያውም አመለጣችሁ ማለት የአመቱ ማን ይኑር ማን ይሙት የሚታወቅ ነገር አለ? እቺን መጨለፍ ነው። ወላ እቺን ጊዜ ሳያመልጣችሁ፣ ያው ወደፊት ስትኖሩ መታረቃችሁ የት ይቀራል? ግን እችን ረመዳን እንዳያመልጣችሁ ነው እንጂ ወላሂ ቀልድ አይደለም፣ ቁም ነገር በጣም አሁን ያለቀ ሊያልቅ ነው። ምን ቀረ? እኛም ጠርተናት እኮ ነበረ አ ንአለትለምቻች ነው እኛ እናውራበትና ጉዳይ ፈጠ አሁን ወደ ምርቃት የማይ አሚን። አንተ በምንድን ነው የምትመዘገበው? አናት አናቱን ያልክ ነው እንግዲህ። ሰው ዋሽቶ ያስታርቃል፣ አንተ ደግሞ ታለባብሳለህ። ምንድን ነው አይደለም? ታለባብሳለህ። ረሙ ምንድን ነው? በቀጣይ ቪዲዮ በሰፊው ነው አማ የሚመጣው እንጂ አሁን በዚህ ቪዲዮ አለ አለ። በዚሁም በሰፊው በቀጣይ ቪዲዮ ነው እንጂ አይ፣ ነጌ ነጌ ነው እንጂ እኮ የሚቀጥለው። በሰፊው የሚባል ነገር ረመዳን በሰፊው ስንት ቀን ያለው አሚን ሳይሆን ነጌ እንደዚያ ዘጋጅ ይጠብቃቸዋል። ነገ አብረን እንመጣለን ኢንሻአላህ ወይም ደሞ አላህ አላህ ማ ያውቃል። የተቀመጥንበት ተቀመጥንበት እያንዳንዳችን የልባችን ትርታ ነው የምነው የሚያውቀው እሱ። አላህ እኮ ያውቃል፣ አያውቅም አላልኩ ግን ሲቀጥል፣ የሱም የእሷም አጅሩ ለምን ይቅርባቸው ነው። የረመዳኑን ይመጣሉ ተታርቆ ደሞ ኢንሻአላህ እንደሰብስብ ብለን ደሞ ደጋምና ፈጥሪ አድርገን አሚን ቀጥል ነው ሰሞኑ? ትመጣላችሁ ሰሞኑ ሳይሆን ያው ነገ የተነገወዲያ ኢንሻላህ። ለምን እንዲህ ስትላይ እነሱም ይጨነቃሉ፣ መላይካም ይጨነቃሉ፣ ህዝባችሁም ይጨነቃሉ። ስለዚህ አሁን በቃ ስለገደለው አሉ። በቃ አይለያችሁ አይለያችሁ። እሷም አላህ ከእናንተ ይጨምራት። የመጣው ሴጣን አላህ ያውጣው። ሴጣን ምን አባቱ ሴጣን ምንም ስልጣን የለውም። ያውም የራሳችን አቋም ነው ውም እናንተም ወደ አላህ ከተመለሳችሁ ምንም ሴጣን ምንም ሊገባም አይችልም። ሴጣን ያርቀልን። ፈጥቶ ሲያየ እኮ ለረቡ፣ ከረመዳናችንም አላህ በሰላም እንፍታው፣ አጅሩም አይቅርብን። እሱም ፈርቶ ከጾሙ ሰዎች አላህ ያርገን። እኛም ያው ይደባል ቀን ከሱ እናንተም ደግሞ ያውም ከሰገደ ከጾመ ከሰደቀ ሰው ጋር አላህ ያርጋችሁ። አላየው አልሰማሁም አይበላችሁ። አላህ ያ ረቢ ካሁን በኋላ ደግሞ ያው ቪዲዮቸው እንዳለ ያላፍራቻ ቪዲዮ ያላ ያርገው። የአላህ ፍራቻ ቪዲዮ አላህ ያድርገው። ምን ነው ሳቅ? አባ ለምን ሳቅ? እና የአላህ ፍራቻ ቪዲዮ ማለት ምን ማለት ነው? አላ ፈርታችሁ የምትሰሩት ቪዲዮ አላህ ያድርገው። አዎ ያሁን ምናምን የብር የሆነ ነገር ዚ የሆነ ነገር ሳይሆን ላሂራችሁ። ወላሂ ብያለሁ ቁም ነገር ላሂራ የዱንያው፣ ያውም ቀስ ብላችሁ ቀስ በቀስ ዱኒያን ከሌለ ያው የአሄራም መስራት ይከብዳል። ጎን ለጎን አላህ ይስጠን። የአሄራም ያ ዱኒያ ሁሉ ያስተካክልላችሁ። ዱንያ ዱኒያ ብቻ አትበሉ፣ የአሄራም በሉ። ነገ ይጠብቀናል። አደራው ጌታዬ ባድዋ እ ይውሰደን ኩምበሌት ይውሰደን። አዎ የዱንያ ብቻ እንበል። የዛውን ቤታችን ያው ያ ረብ ያ አላህ አከማችተን የምንሄድ ጀግና አላህ ያርገን። አሜን። አላህ መሰለኝ ባዶ ሰውን በቃ ያሳስበኛል። እውነቴ ነው ያለሁት። አሁን ዱንያ ላይ ብቻ ነው ያለሁት። ወላሂ ቀልድ አይደለም። ቁም ነገር ግን የሚያሳስባን ይሁን። ተኝተህ ትሞታለህ፣ የበላህ ትሞታለህ፣ መንገድ ስትሄድ ትሞታለህ። ግድ ነው ሞት አይቀርም። የማይቀር ጉዞ አለብን። ስለዚህ እሱን እናስታውስ ማለት ነው እንጂ እኮ እኔ አሁን ያው ብትልም ባትልም ይገባል እሱ ጭንቀት የለም የዱንያ ነገር እኮ ወላይ ጭንቀት የለው ሳትፈልገው ይገባል እሱ ችግር የለውም ግን አሁን ል ረመዳን መደዳ እንዳለ የተቸገሩ ብታፈጥር የተቸገሩ ብታለብስ ይውል የተቸገሩ ጎን ብትሆን አንድ ሚሊዮን በተኛህበት ው ፀጥ ድርግም ብሎ ነው ሞልቶ ነው የምታገኘው። አንተ ብቻ በቃ ያለ ፍራቻ ብቻ ቀልብህ ላይ ይውሉ በቃ። ስለዚህ እሱ ካለ ምንም ጣጠ የለም። ብቻ ቀልብህ ስለሄራ ብቻ በቃ ሶስት መቶ ሺህ አላህ ያስገባ እናቴ እሺ፣ ምን ላርግ? አንድ ሚሊዮን አረ እባካችሁ አስገቡት ባካችሁ፣ ከቤት ሊያስወጣኝ ነው ነው ላርግ? እንዲህ መስሎኝ ነው፣ እውነቴን ነው። ችግሬ አስረዳዋለሁ፣ እነግራቸዋለሁ። እነሱ ያው አላህ ያክብራችሁ ክብሩን ይስጣችሁ። እኔ እናት ገላግሉኝ። የሁላችንም እንግዲህ ቀድመን እንትን ብለናል። ልናገር ያልኩት እንዳለ ማሚ ነው ከላያ ያስነጠሰ እኩል እስክሪን ሻት እንዳይሆንብህ። አይ ረሚ ያሰብከው ነገር ይሳካል። ረሚ በቅርቡ ደግሞ 300 ሺህ ሰብስክራይበር ገብተህ ችግሩ ሁለት ሚሊዮን ካሉን ብሎ ደግሞ ቤት ይቀብጣል። በቃ እኛ የለም ትንሽ አትመዩ ብለዋል አላህ ትልቅ ተመኘው እሰጣችኋለሁ ብለዋል። እንድያችሁ ከኔ አድርጉ ብለዋል። ግን ደግሞ ምን ትሆን ወላሂ ቀለደኝ ያለው ነገር ሁሉም ነገሮች ነገር ደግሞ ማሚ እንዳለች አሁን ጾም ላይ የተጎዱትን ይሄ ሰዎችን ማስፈጠር ኢንሻአላህ እንደዛ ያደርጋል። አንድ ላይ አንተ ሳታ ናታን ምንድን ነው የሚለው፣ አስፈጥሩ ስራቸው ማስፈጠር ይሁናው። ትንሽ ጊዜ ምናምን ወደ ፊት ሳድግ የተጎዱትን እረዳለሁ ምናምን ነበር የሚለው። አሁን ተረጁጅ በኋላ እንደሆኗል እዚህ ላይ ያ ቤተሰቦች፣ ሁላችሁም እንወዳችኋለን። ይህን አካውንት ሰብስክራብ አርጋችሁ ብስክራብ ሰብስክራብ አርጋችሁ ደሆነት ጫ ደሆነ የዛሬው አፍጥር አምጣ የረሙካን ቸኮሌት ፋሚሊዎች ሰብስክራይብ እያረጋችሁ ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ላይክ ያደረጋችሁ ኮመንት ላይ ረሙካን ፋሚሊ ረሙካን ፋሚሊ ሜቱን ደግሞ ላይክ እያደረጋችሁ አንተ ምን ኮስኳስ ፊት አባ ጨጓራ አይመስልም። እ ለመላው የስልምና እምነት ተከታዮች

እናሳናበት ማረ ምን አንተ መልካሙኝ እህት እንትን እያልኩ ለመላው የሙስሊምነት ተከታዮች እንኳን ለረመዳን፣ አዋ ለመላው የእስልምና እምነት ተከታዮች እንግዲህ እንኳን ለረመዳን ጾም አደረሳችሁ። ለመላው የእስልምና እምነት ተከታዮች እንግዲህ እንኳን ለረመዳን ጾም አደረሳችሁ። ለ1446ኛው የረመዳን ጾም አደረሳችሁ በልናታ ይበልስጣምንወዳችኋለ እናተን በላይ እስልምና እምነት ተከታዮች እንኳን ለታላቁ ረመዳን ጾም በሰላም አደረሳችሁ። ታላቁ አላልኩም። እሺ እንኳን ለታላቁና ለተከበረው ረመዳን ወር በሰላም አደረሳችሁ። የክርስቲያኖችም ጾም ነው፣ መልካም ጾም ብያለሁ። እነ ዳኒም እነ ዳጊም መልካም ጾም ብለናል። እነ ናታንም እናታን ጾማል። አይ ናታ ሚሽን ባይደረግ ይሻላል። ዝም ብላ ሳለሁ ቻናል ሰብስክራይብ ላይክ አድርጋችሁ ማየት ጀምሩ። እንወዳችኋለሁ። እሺ ቤተሰቦቼ የዛሬው አፍተር ፕሮግራም ይሄን ይመስል ነበር። እንደወዳችሁ ተስፋ አደርጋለሁ። በድጋሚ እንኳን ለተከበረ ታላቁ ረመዳን ጾም ወር በሰላም አደረሰን አደረሳችሁ። እንዲሁም ደግሞ የጓደኞቼ ኤክስታምነት ተከታዮችም ያው ጾም ለናችሁ እናንተም እንኳን አደረሳችሁ ማለት እፈልጋለሁ። እና በዚህ በቀጣይ ቆንጆ ቆንጆ ቪዲዮ ይዘን እንመጣለን። እንወዳችኋለን፣ እናከብራችኋለን። ባለፈው ሰብስክራይብ የሆነ መንገድ የሆነ ልጅ አግኝቶኝ ሰብስክራይብ ለብላላ ረክም ስለሆነ አፈርኩኝ አለኝ። ምን ነው ስለው እስከዛሬ ሳላደርጋለኝ እና ይቅርታ ወር ነው። ይቅርታ አድርጌላችኋለሁ። ሁላችሁም ከዛሬ ጀምሮ ሰብስክራይብ አድርጉ። በረስታችሁ ሊሆን ይችላል። ገብታችኋል። ተው፣ ኤክሶችን አትወራም። እና እና ቤተሰቦች ሁላችሁም እንወዳችኋለን። ሰብስክራይብ አድርጉ። ይህን ቪዲዮ ላይክ፣ ሼር ማድረግ እንዳደረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ እንወዳችኋለን።